ኢየሩሳሌም ስድስት ኪሎ ሜትር ነው። ቤተልሔም የይሁዳ ግዛት ስትሆን ደቡብ ነች። አሁን ያለ ነው ኢየሩሳሌም ነው። በግራ በኩል የምታዩት ከፍታ ከስምንቱ በሮች አንዱ ኒው ጌት የሚባለው በር ነው። ወደ ኪዳነ ምሕረት የሚወስድ ነው ወደ ከተማ ሚያወጣ በር። ሌላው በግራ በኩል የምታዩት ከአጥሩ ቅድማ አንድ ተለቅ ያለ መጉልላ ታይታችኋል። ነው ምዝቅ ስላልን ነው ጽርሐ ጽዮን ቤተ መቅደስ አጠገብ ያለው ቅዱስ ዳዊትን መቃብር ያለበት እና አጠቃላይ መቅደሱ ስራ ነው። በዚህ በግራቡ ሌላ ጊዜ እንመጣለን። ግን አጠቃላይ ይሄ አጥሩ እንደምታዩት ቅድስቱ ከተማን የሚያሳይ ነው። ትናንትናም ባለፈው ጊዜም እንደነገርናችሁ አጥሩ መታጠር የጀመረው በሰሎሞን ዘመን ነው። በኋላ ላይ ግን በናቡከደነጾር ዘመን ከክርስቶስ ልደት ሰባት መቶ ዓመት በፊት ፈርሷል። ድጋሚ ከሚጠል ሲመለሱ ማለት ነው። በዘሩ ባቤል ከሚጠል ሲመለሱ በዘሩ ባቤል በነእዝራ ዘመን ደግሞ ድጋሚ አጥረውታል። ጌታ እስከሚወለድ ድረስ ዋና ከተማው በዚያ ባወደ ጲላጦስ ጌት የሰመፋን ነው ቤተሳይድ አካባቢ ነው። ይህኛው የሰውን ተራራ ነው። ጎልጎታ ደግሞ ከአጥሩ ውጭ ሆኖ ከከተማ ውጪ ነው። ከክርስቶስ ልደት በኋላ ግን አጠቃላይ ኢየሩሳሌምን በዚህ መልኩ አጥረዋታል። እንግዲህ ከ34 ጊዜ በላይ ጦርነት ሲገጥማ ሲፈርስ ሲታነጽ ኖሮ ይህ አሁን መታየት ግንብ ግን በ15ኛ ክፍለ ዘመን የተገነባ ነው። በ15ኛ ክፍለ ዘመን እና የቅድስቲቱ ከተማ የአይሁድም የክርስቲያኖችም በኋላ ከጆርዳን ገዢዎች በኋላ ደግሞ የሙስሊሞችም ይዞታ ሆነዋል ማለት ነው። ከዚህ ከአጥሩ ውጭ ያለም አጠቃላይ ኢየሩሳሌም ነው። ያችኛዋን ኦልድ ሲቲን ጥንታዊ ከተማ ቅድስቲቱ ከተማ ይሏታል። ከኦልድ ሲቲ ውጭ እያሉ ደግሞ የኛውም የኢየሩሳሌም አካል ነው። እንግዲህ አሁን ወደ ቤተልሔም ወደ ደቡብ እየሄድን ነው። ቤተልሔም እዚያ በስፋት እንገልጽላቸዋለን። በዋናነት መድኃኒታችን ኢየሱስ ክርስቶስ የተወለደበት ቦታ ነው። ክብር ምስጋና ደርሶ ይሁን። የዳዊትም ዳዊትም የተቀባው ያደገበት ነው። የራሄልን መቃብር ያለው በቤተልሔም ነው። ቤተልሔም ማለት በራሱ የእንጀራ ቤት ማለት ነው። ቤተ ኅብስት ቤተልሔም ብለው ቃል የእንጀራ ቤት ቤተ ኅብስት ማለት ነው። ብዙ ምስጢር ያለው የእግዚአብሔር በረከት ያለባት እደጋ ሲሆን ዋናው ምስጢር ግን ሰማያዊ ኅብስት ስማይምሉ ደሚንጠጥያለ ኢየሱስ ክርስቶስ የተገኘባት በመሆኑ ቤተልሔም ተብላለች። ሌላው ቤተሌም ሌላኛ ስሟ ኤፍራታ ነው። ኤፍራታ ሚል ስታነቁ ቤተሌም እራሱ አለች። አንዳንድ ከተማ የሁለት ስም፣ አንዳንድ ሀገሮችም ሁለት ሶስት ስም ይኖራቸዋል አለ እና እንደዚህ ነው። ያው ቤተሌምም ኤፍራታ ይላታል። ያው ይሄ በሀገራችንም ልማድ አንዳንድ ቦታዎች ሁለት ሶስት ስም ይኖራቸዋል። ቤተሌም ሲል እንጀራ ቤት ማለት ነው። ኤፍራታ ማለት ደግሞ የፍሬ ቦታ ፍሬያማ ቦታ ለማለት ነው። ፍሬያማ ቦታ ለማለት ነው። ቤተሌም የፍልስጤም ግዛት ነች። አሁን እንደ ኬላ ነገር አልፈነው ብንገባው። ሆኖም ግን በእስራኤል ስር በእስራኤል ስር የሆነች የፍልስጤም ግዛት እንግዲህ። ያው የፍልስጤም የእስራኤልን ጉዳይ ከዚህ በፊት አንስተናል፣ ወደፊት እናነሳለን። ከኔ በተሻለ ደግሞ ከዚህም ያሉ ታላላቅ አባቶችን መምህራን ስላሉ፣ ታሪካዊ ጉዳዮችን ረጃጅም መንገዶች ሲገጥሙን ይተርኩልናል። ስለ ፍልስጤም ስለ እስራኤል ማለት ነው። ታሪካዊ ጉዳዮችን በእኔ አብዛኛው መጽሐፍ ቅዱሳዊ ጉዳይ ላይ አተኩራለሁ። እንግዲህ ፍልስጤማውያን በቤተለይ ቢኖሩም ገንዘባቸው፣ መገልገያቸው የመሳሰለው ከባንዲራና ከፖለቲካ አቋማቸው በቀር በእስራኤል ስር ነው። ሆኖ ግን በቤተለይ እስራኤል ላይ ቢኖር አይፈልጉም። ብዙ እስራኤል ላይም ደግሞ የሚያይውድ ወገኖችን ቤተለይ ውስጥ አይኖሩም ለአስተዳደራዊና ለወሳኝ ጉዳይ ካልሆነ በቀር ከኬላ ሁሉ አሁን እዛ ባንዲራው ተቀይሮ አርማው ብዙ ነገሮች ተቀይሮ ቋንቋ ተቀይሮ በአረብኛ ነው ብዙ የምንሰማው። ሆኖም ግን የሚገርማቸው ወደ አርባ ሺህ ሰው ነው የሚኖረው፣ እንደ አምናው መረጃ ነው። ወደ አርባ ሺህ ሰው ነው ቤተልሔም ውስጥ የሚኖረው፣ እና አብዛኛው የሚደንቃችሁ ክርስቲያን ነው። ፍልስጤም ሲባል ሙስሊም ነው ብዙ ጊዜ የምናስበው። በቤተልሔም ያሉ ፍልስጤማውያን ግን ክርስቲያኖች ናቸው። የግሪክ ክርስቲያን፣ የሩሲያ ክርስቲያን በሩሲያ ቤተክርስቲያን ያመኑ ወይም ጎይ የተጠማቁ በግሪክ ቤተክርስቲያን የተጠማቁ ይበዛል እናም ሆኖም ግን ያው በአቋም በፖለቲካዊ ደረጃ ዘር ነው እና ወገን ነው እና ለፍልስጤማዊነት ነው የአይዴንቲቲ ጉዳይ ስለሆነ በሃይማኖት ደረጃ ግን ቤተልሔም ያሉት ኦርቶዶክስ ክርስቲያኖች ናቸው ለማለት ነው በአጠቃላይ መንፈሳዊ ይዘቱ ስናይ ዛሬ የምናየው እዛ በዋናነት አራት ነገሮች ነው የሰማችሁ ነው በኋላ እንድጠይቁን ጠይቆን ብዬ ነው ጎደለን ይ በዋናነት አራት ነገር እናያለን። ያለ አንደኛው መድኃኒታችን የሱ ክርስቶስ የተወለደበትን ቦታ እንግዲህ ወረፋ ይዘን ሰልፍ ይዘን ነው እሱ መንሳለ። ሁለተኛው የኢትዮጵያን ገዳም አንድ የኢትዮጵያ ገዳም አለ፣ መካነ ሰላም ኢየሱስ ቤተክርስቲያን በኢየሩሳሌም ድርጅት 26 ሺህ ዶላር ሰጭነት የተመሰረተ እና እዚያም በሰፊው እንወዳቸዋለን ትልቅ አባቶችን ታሪኩን ይነግሯቸዋል። በኢየሩሳሌም ድርጅት የተገዛ ነው እና ቤተልሔም ትህ የእኛ ገዳም አለን። ያ በጣም እንኮራበት ነው። እግዚአብሔር ይመስገን፣ የእኛን ገዳም እንሳለማለን ማለት ነው። አብዛም ያሉ አባቶች ይባርኩናል። ሁለተኛው የእኛን ገዳም ነው ያለን። ሶስተኛው ደግሞ ሚልክ ግሮቶ ይባላል። ሚልክ ግሮቶ ማለት የወተት ዋሻ ማለት ነው። እመቤታችን ስደት የጀመረችበት ዋሻ ነው። ከእኛ ገዳም አጠገብ ነው። አሁን መጀመሪያ የምናይ ምስል እንዳካሄዳችን የኢትዮጵያ ሮቶን እዛ የተወለደበትን ከምሳሳቱ ደግሞ ይሄ ቦታ በቤታችን ጌታን ስታጠባ ወተቷን ነጥቧል። ስለዚህ መሬቱ ነጭ ሆነ ብለው ነጭ መሬት ነው። እንዲሁም ያ እምነት የሩሲያ የአርመኖች ይዞታ ነው። በብር ይሸጡታል። ያ እምነቱ መካናት እንደወሉ ልጃቶ እንዲወዱ የቃል ኪዳን እምነት ነው በማለት ይሸጡታል። መግዛት ይችላላቸው ሰው እንደ የእምነታችን ይሆንልናል። በእኛ ቤተክርስቲያን ትራዲሽን በዚህ አጋጣሚ በእኛ ቤተ ቤተክርስቲያን አስተምሮ የመቤታችን ጌታን ስታጠባ ነጠበ ወደ ስታጠባው ነጠበ የሚል ታሪክ የለን በእኛ የለን፣ ግን ያው እናምናለን መቤታችን ነገር በረከቱ አይደርብን በነሱ በነሱ ታምረ ማርያም ግን አስፈረውት ይላሉ። ያው በእነሱ በእኛ ስንል አንዳንድ የቶፊ የትርክት ጉዳዮች ልንለያይ እንችላለን ማለት ነው። አህቷ ቤተክርስቲያናት ሆና እንኳን ንለያለን እንኳን የአርመኖች በዚህ አጋጣሚ አህት ወይም እህት አማች እህት አማች እህት አማቾች እህት አማቾች የምንባለው ግብጽ፣ ህንድ፣ አርመን ሶሪያ፣ ኢትዮጵያ ናቸው። ግሪክ እህት አይደለችም። አህት ቤተሰ አ አምስት ናቸው። ራሻም አይደለችም። እህት አማቾች አይደለንም። እህት ያደርገን ዶግማችን ለማምጣት ትርክታችንም እህትማማቾች ያሰኘ እህትማማቾች አብያተ ክርስቲያናት ማለት ነው። ሀገራቱ ይለያያሉ ሃይማኖታቸው አንድ የሆኑ ማለት ነው። ምስራቃውያን በአራተኛው መቶ ክፍለ ዘመን ሲነጠሉ እነ ግሪክ የሮማን ካቶሊክ ሮማውያንን ይዘው ግሪካውያን መለካውያን ተብለዋል። ገዢዎችን የተከተሉ ኦርቶዶክሶች ነው ይባሉት እነሱ መለካውያን። መለከ ገዛ ነው፣ ለገዢዎች ያደሉ እንደማለት ነው። ያው የቸርች ስትሪ ላይ ያለነው ቤተክርስቲያን ትምህርት ላይ እና እነ ግሪክ እነ ሩሲያ ክርስቶስን በማመን አንድ ነን፣ ለእምነታችን ባለን ክብር አንድ ነን። ዶግማ ላይ ግን ትንሽ ተለያይተናል። ዶግማ ላይ ተለያይተናል ነገረ ክርስቶስ ላይ ማለት ነው። ዶግማ ላይ፣ ቁርባን ላይ፣ ታቦት ላይ፣ ስርዓተ አምልኮ ላይ ተለያይተናል። ክርስቶስን በማመን ግን አንድ ነን። በጣም አንድ አይነት የሆነው ነው ግን ዶግማችን ፍጹም አንድ አይነት የሆነው ነው ግን ግብፅ፣ ህንድ፣ አርመን፣ ሶሪያ፣ ኢትዮጵያ ዳሁን አቆጣጠር ኤርትራ ማለት ነው። እና ይሄ ሀሳብ ግልጽ ነው። እነዚህ አምስቱ ማለት በስላሴ ምስጢር አንድ ነን፣ በስጋዊ ምስጢር አንድ ነን፣ በቁርባን ምስጢር አንድ ነን፣ በጥምቀት በትምሳይ ቦታ። እነዚህ አምስቱ አዕማደ ምስጢራት አለ አይደል? በአምስቱ አዕማደ ምስጢራት ትምህርት አንድ ነን፣ አምስቶቹ። ግሪኮችና ካቶሊካውያን ግን ትንሽ ይቀራረዋል። ለምሳሌ ይሄ እንትኑ እንዳይለቅ ብዬ ነው ግሪካውያን ሁለት ባህሪ ከሚሉት ጋር ይቀራረባሉ። እኛ ደግሞ ተዋህዶ ነው የምንለው። ባጭሩ አምስቱ ተዋህዶ ነው የምንለው። ሌሎቹ ተዋህዶ የሚለውን ለምሳሌ ግሪክ ኦርቶዶክስ እንዲቀጥታ የሚለው እንደ ኢትዮጵያ ኦርቶዶክስ ተዋህዶ ነው የሚሉት ተዋህዶ አይሉትም። እና ይሄ ነገረ ክርስቶስ ላይ ልዩነት አለን። በአጠቃላይ ሰው ሆነ ሰውን አዳነ የሚለው አንድነን ነን፣ አምላክ ነን የሚለው ላይ አንድነን። በተዋህዶ ምስጢር ግን ግሪኮች፣ ሩሳውያን እንለያያለን። በመቤታችን ሁኔታ ላይ ጥንተ አብሶ የለባትም እንላለን። ዘላለማዊ ድንግል እኛ አምስቶ እንላለን። እነሱ ግን በዚህ ይለያሉ እና አንዳንዱ ብዙ ነገር ሃይማኖት ሆኖ እንዳይረቅ ነው። በግላችን ብዙ ማንሳት ይቻላል። በመምራንን በመጠየቅ ከም የተሻለ ታውቁታላችሁ። ዋናው እዚህ ላይ የፈለግኩት አርማ ሶሪያ ግብጽ፣ የምናገኛቸው ቤተክርስቲያናት አንዳንድ የታሪክ ይዘት ልዩነት ቢኖር እንጂ ዶግማችን አንድ ነው ለማለት ነው። ስለዚህ አሁን የማርያም ዋሻ ወይም የወተት ዋሻ በሚሉት ታሪክ ላይ እኛ ወተቷ ነጠበ የሚል ትረካ የለንም። ግን ስደት ጀመረች ብለን ግን አለን ማለት ነው። ስለዚህ ዋሻው በእኛ አተራረክ ማለት ነው ስደት የጀመረችበት ነው። ሄሮድስ ህፃናትን ሲገድል ዮሴፍና ሰሎሜ ሰሎሜን ይረዷት ሆነው ህፃኑና እናቱን ይዘህ ወደ ግብፅ ሽሽ ብሎ እግዚአብሔር መልአክ አሳሰበው። ነገረ ስደቷ በኢትዮጵያ የሚታሰበው መቼ ነው? ወርሀ ስገር አስታወሳችሁ መስከረም። ጾም በጽጌ የፈቃድ ጾም አለንን እዛ ማህሌት አለለን። በቀሱ ታሪኮች በቤተክርስቲያናችን ስለ ስደቷ የሚተረከው አሁን የምንሄድበት ዋሻ ስደት የጀመርችበት ነው። ምስሎችም ታያላችሁ። በቤታችን ጌታን ታቅፋ በእንደ በቅሎ ባለላይ ጭነዋት ጉዞ እንደጀመሩ ህፃኑን ሊገሎ ይፈልጋልና ወደ ግብፅ ሽሹ የተነገረው ትንቢት ፈጸም ዘንድ በቤታችን ህፃኑን ክርስቶስን ታቅፋ ወደ ግብፅ እንግዲህ የግብፅ ጉዞ የጀመረችው ከዚህ ከቤተልሔም ነው ለማለት። በግብጽና በኢትዮጵያ ምን ያህል የቆየችው ሶስት አመት ከመንፈቅ ከስድስት ወር እንግዲህ፣ ጉዞ የተጀመረው ከዚህ ነው። ሶስት አመት ከመንፈቅ በግብጽ በረሃ በስደቷ ጊዜ ኢትዮጵያ ምንደገባች እናምናለን። የኢትዮጵያ ድንኳኖች ሲጨነቁ አየህ ይላል በአቆም ራፍ ሶስት ድንኳን ያለው መጽሐፍ ቅዱስ ሕዝቡን ነው። እንግዳ መጣብን ብለው ሲጨነቁ አየው። ስለዚህ እንግዳዋ ድንግል ማርያም ሕፃኑን ታቅፋ እና በነገረ ማርያም በተለያዩ ገዳማት ድርሳናት ላይ ለምሳሌ በስድርሳ ኖራይ፣ ጣና ቂርቆስ አርፋለች፣ ተድባበ ማርያም አርፋለች፣ አክሱም አርፋለች። ይህን ጎንደር ውስጥ ግብጣይት ማርያም ይባል ቦታ አለ። ግብጣይት ማርያም እና በተለምዶ ግብጣይት በዚያ ያሉ ሊቃውንት ሲነግሩን ግብጻዊት እንግዳ መጣችበት ሲሉ ነው። ግብጻዊት ያራት ለምድ ነው። ከግብፅ ወደ ኢትዮጵያ ስለገባች እየሰማችው ነው እና ያው በኢትዮጵያ ይሄንን አገናኙት ለማለት ነው። እኔ በእውነት ከሆነ እያንዳንዱን የመጠረከ አቀሙ ላይ ኖር ይችላል። እናንተ ናችሁ የምታውቁት ምጠቁማችሁን፣ ግን አገር ቤት ከምንሰማው ጋር አገናኙት ለማለት ነው። በቤታችን በስደቷ ወደ ኢትዮጵያ ገብታለች ብለ አባቶች ሲናገሩ አሁን ይህን ቦታ ስታዩ ከዚህ ታሪክ ጋር አገናኝ። ከዚህ ተነሳ በደቡብ ግብፅ አድርጋ የግብፅን በረሃ አቋርጣ ኢትዮጵያም ገብታ ተመልሳ ቁስቋም ፣ ቁስቋም ግብፅ ውስጥ ነው የሚገኘው። ከኢትዮጵያ ተመልሳ ወደ እስራኤል ልትመለስ ስትል ሄሮድስ ሞታልና ወደ ሀገራቸው ወደ ናዝሬት ተመለሱ ብሎ መልአኩ ሲነግራቸው ቁስቋም አርፏል። ቁስቋም ተራራማ በረሃ ላይ ያለ ተራራማ ቦታ ነው ቁስቋል ባር ግብፅን ጎብኝታችን ሆነ። አሁን አስሚት ገዳም ይሉታል፣ አስሚት ገዳም ይሉታል። ከዛ ወደ ናዝሬት ተመለሱ ማለት ነው። ጌታ በናዝሬት አደገን ገበሬቱ እና ስለዚህ ቤተልሔም ላይ ንመልሳቸዋል። ቤተልሔም የምናየው የኢትዮጵያን ገዳም የዋሻ የወተት ዋሻ ስደት የጀመረችበት ጌታ የተወለደበት እና አራተኛው የእረኞች ሜዳ ነው። የእረኞቹ ሜዳ ደግሞ ቅዱስ ገብርኤል ጌታ ተወልዷል ብሎ በጎት ሲጠብቁ የነበሩ እረኞችን ያበሰረበት ማለት ነው። ስለዚህ አራት ነገር እናያለን። እዛ በየቦታው እንተነትነዋለን ማለት ነው።

ታሪክ አንዱ ዋልድባ ዋልድባ ገዳማ መሰራረት ብዙ መጽሐፎች አሉ በአማርኛ ሀገራችን የተጻፉ እና በዛ ላይም በዋልድባ አርፈዋል። እናም ያን ቅርፊቱን ጌታችን መሬታችን ኢየሱስ ክርስቶስ ቅድም እንደሰማችሁት ነው። በኋላ ህብስት ነው እንጂ አይደለም። በኋላ ላይ ለሚነሱ መነኮሳት መናኝ አባቶች ኢትዮጵያን ባርኮላቸዋል እና ያ ቅርፊታው ቋርፍ ይባላል ከጥሬ ሙዜ የሚሰራ ነው። ስለዚህ በዋልድባ ትልቁ ገዳም ላይ በጳርፍ ብቻ ነው አባቶች የሚኖሩት። መራራ ነው። በቀን አንድ ጊዜ ማታ ብቻ እሱ ሊቀምሳሉ እንጀራ አይገባም። ዳቦ አይገባም። እንጀራ ዳቦ የሚገባባቸው ወደ ኪዳ ንብረት ና ሌሎቹ ገዳማት ላይ ነው። ዋናው አብረታንት የሚባለው ገዳም ላይ ግን ጳርፍ ብቻ ነው ይገ አብረታንት ማለትም አብረን ካንተ ማለት ነው። አብረን ካንተ ለመኖር በቃን። አብረን ከአንተ ጋር ያሉት ነው። እሱ ራሱ ቻል ታሪክ ነው። ያም ሆነ ግን ዋልድባን ባርካለች፣ ጣና ቂርቆስን ባርካለች። እንደ ተደባ በማርያ መካር በኋላ ላይ ነው ታቦት እየገባ አብያተ ክርስቲያናቱ የተሰየሙት። ባርካለች በነገራችን ላይ ጣና ቂርቆስ፣ ጣና ቂርቆስ ከመባሉ በፊትም በወሪቱ ዘመን ታቦተ ጽዮን የተሸሸገችበት ቦታ ነው። እንዲሁም ደግሞ እንደ ማርያም ደግሞ በሳይት ወሪ እየቀረበባቸው ቦታ ነው። እንደ ብርብር ማርያም ደግሞ የወሪት መስዋዕት ይቀርብባቸው ነበር። በአዲስ ኪዳን ያው ማርያም ማርያም ቤተክርስቲያን ተብሎ ተሰይመዋል ማለት ነው። እሺ፣ እንደ ብናሳብ ብናሳቡ ላይ አሁን ወደ ቤተልሔም የተጓዝ መሆኑን እንዳይዘነጋ፣ ከቤተልሔም ሀሳብ ሳንወጣ እናሳልፍ ነው ግን አሁን ስለ ቤተልሔም ብዙ ስለምንነግራችሁ